በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለይ መልኩ ጎዳለሁ ብሎ የሚፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። አስቀረት ይቻል ነበር። አብሮ እየዶለ ተብሎ ግን መሬታችን ተይዟል። ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ና የሚሉት ወር ያለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይልሃል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው። በቃ የህዋሃት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ፣ ልክ እንደተካደ ሰው እና ጉዳዩን እንደማያውቀው ሰው እንዳድሶ ነው። የመከራከር ነገር ነው አንዱ ፈተና የሚያበዛው ይሄ። ለምን ሆነ ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው ቀጥል። ፈልገው ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው። ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ?